የቅዱስ እግዚአብሔር ሰላም ለሰው ሁሉ ይሁን፣ እንደምናችሁ። በሐዋርያት ጉዳይ ላይ ሳነሳ የነበረውን ሐሳብ ቀጣይ ክፍል በአጭሩ ላነሳላችሁ ነው። አንድ ሐዋርያ ሐዋርያ የሚያስብለው ምንድን ነው? ሐዋርያ የሚያሰኘው ምንድን ነው? በመጽሐፍ ቅዱስ እይታ፣ በእግዚአብሔር ቃል እይታ የሚል ነገር ነው ሳነሳ የነበረው አንዳንድ አጫጭር አስፈላጊ ነገሮች የመሰሉኝን አንስቻለሁ ማለት ነው። አንዱን ዛሬ እደግማለሁ። አንድ ሐዋርያ እውነተኛ ሐዋርያ ከሆነ፣ በእርግጥ የተላከ ከሆነ፣ በእርግጥ የእግዚአብሔርን መንግሥት ለማገልገል እግዚአብሔር ያሰማራው ከሆነ፣ አንድ ሐዋርያ እግዚአብሔር በሌሎች ሰዎች በሠራውና በሚሠራው ነገር ይደሰታል፣ እግዚአብሔርንም ያመሰግናል። እኔን እንዴት አልፎ እኔን የትቶ እኔን ምን አድርጎ በእኔ በኩል ካልሆነ እኔ ፈቃድ ካልሰጠው የእኔ የተለየ እውቅና ካልተሰጠው አይልም። አንድ ሐዋርያ በማንም ይሁን በማን በሌሎች ወንድሞች፣ በሌሎች እህቶች፣ በሌሎች ደቀ መዛሙርት፣ በሌሎች የእግዚአብሔር ሰዎች እግዚአብሔር መልካሚን ነገር ለቤተ ክርስቲያን ሲያደርግ። ቤተ ክርስቲያንን ሲባርክ መንግስቱን በምድር ላይ ሲያሰፋ ይደሰታል። ሐዋርያ ያመሰግናል። ለሌሎች ሰዎች አገልግሎት እውቅና ይሰጣል። የሌሎችን ሰዎች አገልግሎት አክብሮ ይቀበላል። እንደ ቃሉ የሆኑ አገልግሎቶችን፣ እንደ መጽሐፍ ቅዱስ እውነት የሆኑ አገልግሎቶችን፣ ወንጌልን ያልተጻረሩ፣ ወንጌልን ያገለገሉ ወንጌልን ወደ ሰው ልጆች ያደረሱ ሌሎችንም ሰዎች አገልግሎቶች አንድ ሐዋርያ ደስ ብሎት ይቀበላል። ትክክለኛ እኔ ብቻ ነኝ፣ በእኔ በኩል ካልሆነ አይሆንም፣ የእኔ ድምፅ ካልተካተተ የእኔ ፈቃድ ካልተሰጠው አይሆንም ይላል። በማንም ሰው እግዚአብሔር ለቤተ ክርስቲያን መልካም አድርጎ ከሆነ ደስ ይለዋል። ሌሎች ሰዎች አስፍተው እንዲያገለግሉ ሌሎች ሰዎች የመስራት የማገልገል እድል እንዲያገኙ ሌሎች ተጨማሪ ሰራተኞች ወደ እርሻው እንዲጨመሩ ሐዋርያ አጥብቆ ይፈልጋል። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ተናግሮ ነበረ። ለመጀመሪያዎቹ ሐዋርያት መከሩ ብዙ ነው ሰራተኞች ግን ጥቂቶች ናቸው፣ ብሎ እንዲጸልዩ ሌሎችን ተጨማሪ ሰራተኞች ለመከሩ እንዲሹ እንዲፈልጉ ነግሯቸው ነበር። እነሱ ያንኑ ሐሳብ ተከትለው አድርገዋል፣ ሰርተውበታል፣ አገልግለውበታል፣ አትርፈውበትማል። እኛ ቀዳሚዎቹ ብቻ ካልተናገርን፣ እኛ ቀዳሚዎቹ ብቻ ካልተከልን ብሎ የሌሎችን ሰዎች ድካም ከንቱ አያደርጉም ነበረ። የሌሎችን ሰዎች ድካም አያናንቁም፣ አያጥላሉም ነበረ። አብረው ያገለግላሉ፣ አብረው ይሰራሉ፣ ያሰማራሉ፣ ያሳትፋሉ፣ ቦታ ይሰጣሉ። አገልጋዮችን ያስጠጋሉ፣ ይቀበላሉ። እውነተኝነታቸውን፣ ትክክለኝነታቸውን ፈትሸው የአስተምሯቸውን ይዘት ፈትሸው ያሰማራሉ። ከነሱ በተሻለ ሁኔታ የእግዚአብሔር መንግስት የሚያገለግሉ ሰዎች ሲገኙ ይደሰታሉ፣ ይረካሉ እንጂ እንዴት አይሉ የሚበልጠኝ እንዴት ተገኘ? ከነ በላይ የሰው ትኩረት የሚስብ ሰው እንዴት ሊኖር ቻለ? አይሉ አይሉ ሰው ወደ ማሳው ሲመጣ ሰው ወደ አገልግሎቱ ሲመጣ አቅም እንዳገኙ ጉልበት እንዳገኙ ተጨማሪ ኃይል እንደመጣላቸው እግዚአብሔር እንደባረካቸው እንዳሰባቸው እንጂ ስም የሚሻማ ቦታ የሚሻማ ወንበር የሚቀማ ሰው እንደመጣባቸው አድርገው አይቆጥሩም። ይደሰታሉ በሌሎች ሰዎች አገልግሎት። ሐዋርያውን ጳውሎስን ተመልከቱ። በደስታ ሲያሰማራ ሌሎችን ሰዎች ወጣቶቹን፣ እነ ጢሞቴዎስን እንደ ቲቶን ሳይቀር በደ ደንብ አድርጎ አምኖ ሲያሰማራ አስታጥቆ ሲያሰማራ መክሮ ሲያሰማራ፣ ሂዱ አገልግሉ ሲል ለቤተ ክርስቲያን ሽማግሌዎችን እንዲሾሙ ዲያቆናትን እንዲሾሙ እንዲያደራጁ ቤተ ክርስቲያን ውስጥ የአምልኮና የመዋቅር ስርዓቶችን እንዲያሰርጹ ሕዝብ በእግዚአብሔር ቃል እንዲያስታጥቁ ሲያሰማራቸው እንመለከታለን። አምኖ ሲያሰማራ የታመኑ ናቸው ብሎ ለቤተ ክርስቲያን ደብዳቤ ሲጽፍ ተቀባይነት እንዲያገኙ ህዝብ ተቀብሎ እንዲገለገልባቸው ሲያሰማራ ስልክ እንመለከታለን። ሁሉም መድረክ ለእኔ ብቻ አይልም ሐዋርያ። በሁሉም መድረክ ላይ እኔ መቆም አለብኝ አይልም ሐዋርያ። የተሰበሰበን ሰው ሁሉ እኔ ማገልገል አለብኝ አይልም ሐዋርያ። ሐዋርያ ሌሎች ሰዎች በሚሰሩት በጎ ነገር ይደሰታል እግዚአብሔርንም ያመሰግናል። ትክክለኞች ሐዋርያት ራሳቸውን አያመሰግኑም። ራሳቸውን አያደንቁም። ሰው እንዲያጨበጭብላቸው አይፈልጉም። በስራቸውና ስራቸው ባስገኘው ፍሬ ላይ ብቻ ያተኩራሉ። ሰርተው ሲያበቁ እግዚአብሔሮ ተመስገን፣ የምንሰራበት የምናገለግልበት አቅም ሰጠህን፣ ጉልበት ሰጠህን ይላሉ። የደከሙበት ነገር ሲያፈራላቸው እኔ እኮ ነኝ አይሉም። እግዚአብሔሮ ተመስገን ድካማችን ፍሬ እንዲኖረው አደረግ ይላሉ። ራሳቸውን አያመሰግኑም። ራሳቸውን አያደንቁም። አጨብጭቡልኝ አይሉም። እውቅና ስጡኝ አይሉም። እግዚአብሔር ያደረገውን በጎ ነገር እንጂ እነሱ የሄዱትን ረጅም መንገድ ስብከት አያደርጉም። ሐዋርያት ሐዋርያት እግዚአብሔር ሌሎ በሌሎች ሰዎች በሰራው በጎ ነገር እግዚአብሔርን ያመሰግናሉ። ራሳቸውን አያመሰግኑ ይደሰታሉ። እግዚአብሔር በሌሎች ወንድሞችና እህቶች በሰራው ጥሩ ነገር ይደሰታሉ፣ እግዚአብሔርንም ያመሰግኑበታል። እኔና የኔ አይሉ እኔ የኔ የኔ ቤተ ክርስቲያን ስፔሻል ናት አንደኛ ናት አይሉ እንደ ዘንድሮቹ ሜጀር ዋን ሜጀር ዋን አንደኛ ሜጀር ዋን እያሉ ራሳቸውን አይሰይሙ ሲጨበጨብላቸው አይደሰቱም። ክብር የሚገባው እግዚአብሔር ነው ይላሉ። እኔ ደካማ ነኝ ይላሉ። ሐዋርያውን ጳውሎስን ተመልከቶት። እንደ ጭንጋፍ ለሚሆን ለኔ እንኳ ተገለጠልኝ ብሎ ራሱን ያለ ልክ ዝቅ አድርጎ አዋርዶ እግዚአብሔርን ሲያከብር እኔ በመገለጥ ታላቂነት ብሎ አይታበይም። ታላቅ የተለየ መገለጥ ያ የሁድነነኝ ከሐዋርያት መካከል ብሎ አይታበይም፣ አይኩራራም። የዚያን መገለጥ ባለቤት ያመሰግናል፣ ያከብራል። እግዚአብሔር ባከበረው ልክ እግዚአብሔር መድረክ ባሰፋለት ልክ እግዚአብሔር የሚናገረውን የሚሰጠውን ቃል የሚመግበውን ቃል ባበዛለት ባትረፈረፈለት ልክ ለእግዚአብሔር ዝቅ ይላል። እግዚአብሔርን ያመሰግናል፣ እግዚአብሔርን ያከብራል እንጂ እኔ ከሌሎች ሁሉ የተለየው ነኝ አይልም፣ አይልም። ራሱንና የራሱን ስራ ብቻ አያመሰግንም። ሌሎች ወንድሞቹ የተሰጣቸውን ያህል ለደከሙበት ነገር እውቅና ይሰጣል። ሐዋርያ እንደዚህ ያለ ነው። ሐዋርያ እከከኝ ልከኪ የሚል አይደለም። ሐዋርያ ባጎረስከኝ ልክ አጎርስሃለሁ የሚል አይደለም። ሐዋርያ ካልኩሌሽኑ ቀመሩ መጎራረስ ሳይሆን አብረው መስዋዕት መሆን አብረው ለቤተ ክርስቲያን መሰጠት፣ አብረው በመከራ ውስጥ መሄድ። ጢሞቴዎስን ናናን ጎራረስ አንተ ወደ መድረክ ይጥራኝ እኔ ወደ መድረክ የጠራሃለው አላለው። ምንድን ነው ያለው? ና ከነጋራ መከራ ተቀበል። የእኔ አገልግሎት መከራ የበዛበት ነው። የነኑሮ መከራ የበዛበት ነው። ጥሪዬ በመከራ ውስጥ ክርስቶስን መግለጥ ነው። በመከራ ውስጥ በችግር ውስጥ የእግዚአብሔርን ክብር ወደ ሕዝቡ ማድረስ ነው። ስለዚህ ናና አብረን መከራ ተቀበል ይላል። ና ያማረ መድረክ እኔ ጋር አለ፣ በብዙዎች የሚቆጠር ህዝብ የሚሰበሰብበት አዳራሽ እኔ ጋር አለ አይልም። ናና አብረን በረሃ ለበረሃ ተንከራተን የጌታችንን ወንጌል እንስበት። ሐዋርያ እንደዚህ ነው። ሐዋርያ እግዚአብሔር በሌሎች ሰዎች በሚሰራው መልካም ነገር የሚደሰት ሌሎች ሰዎችን እግዚአብሔር ሲያሰማራ ልቡ የሚያልፍ የሚያመሰግን፣ በእግዚአብሔር እርሻ ላይ በጣም ብዙ የበሰሉ የእግዚአብሔር እውነት የሚገለጥባቸው የእግዚአብሔር መንፈስ የሚሰራባቸው አገልግሎት አገልጋዮች በዝተው ማየት ነው፣ የሐዋርያ ፍላጎት የሐዋርያ ረሃብና ጥቅም ጥማት እውቅና ይሰጣል ማለት ነው። ለሌሎች አገልግሎት እውቅና ይሰጣል ማለት ነው። እግዚአብሔር በሌሎች ሰዎች ለሚሰራው ስራ እንደዚህ ያለ ሰው ነው እንግዲህ ሐዋርያ። ጌታ በነገር ሁሉ ማስተዋልን ይስጠን። ተባረኩ።